ሰላም ሰላም ውዶች እንዴት ናችሁ? ደህና ናችሁ? የሁሉ ሰላም እኔ እግዚአብሔር ይመስገን ደህና ነኝ። እኔ እንግዲህ አዲስ ዩቲዩብ ጀማሪ ነኝና ላይክ ሰብስክራይብ እያደረጋችሁ አበራቱኝ። እንደምታበራቱኙ ተስፋ አደርጋለሁ እና አሁን ሙከራ ነው ያሳያችሁ የምፈልገው ነገር ኢሞ መጠለፍና አለመጠለፉን እንዴት ማወቅ እንችላለን የሚለው ነው። አሁን ኢሞችሁ ላይ እንገባለን። ከዛ ኢሞች ላይ ከገባን በኋላ እዚ ላይ ፕሮፋይላችን አለች። አዚ እዚ ጋር እንገባለን ማለት ነው። ከዛ እዚ ጋር ከገባን በኋላ ሴኩሪቲ ኤንድ ፕሮቫይስ የሚለዋለ ይቺ ማለት ነው። ላስምርላችሁ ይቺ ጋር እንገባለን። አሁን ከእዚ ጋር ከገባን በኋላ ማኔጅ ዲቫይስ የሚለዋለ ማኔጅ ዲቫይስ ይሄው ማለት ነው። እያሰመርኩላችሁ ነው። እዚህ ላይ እንገባለን። ከዛ እዚህ ጋር ስንገባ ምንድን ነው፣ ኦንላይን ዋን የሚለው። ኦንላይን ዋን የሚለው አልተጠለፈም ማለት ነው። እኔ ብቻ ነኝ የምጠቀምበት ማለት ነው። አሁን ይሄን ካጠፋችሁት እንደዚህ፣ ማንም ሰው የመጥለፍ ቻንስ አይኖረውም ማለት ነው። አይጠልፉትም ማለት ነው። እኔ ግን አበረዋለሁኝ ማብራትም ከፈለጋችሁ እንደዚህ ማብራት ትችላላችሁ። ግን ብትጠልፉ ታሪፍ ነው እና ደግሞ ብሎክ ያደረጋችሁትን ሰው ለማውጣት ብትፈልጉ ብሎክ ላስት የሚለው ጋር እዚህ ጅጋ እንገባለን። እዚህ ጋ አሁን እኔ ሁለት ሰው ብሎክ አለኝ ማለት ነው። አሁን ከብሎክ ውስጥ ማውጣት ከፈለግኩኝ አኔ ብሎክ አለ አኒ ብሎክ ካደረኩኝ ወደ ፕሮፋይል ወደ ነበረበት ስንገባ ማለት እንደዚሁ ከተዋችሁት ስልካችሁ ላይ ይመጣ ይጠፋል፣ በኋላ ላይ ማለት ነው። አሁን እዚህ ግን በፕሮፋይላቸው ከገባችሁ ታገኙታላችሁ። የበፊቱም የነበረውንም ጽሁፍ፣ ጽሁፍም ይኖራል ማለት ነው። ፊት የተጻፋችሁት ሪከርድ ምናምን ያደረጋችሁት በዚህ በፕሮፋይል ዋጋ በሚል ዋጋ ከገባችሁ እንደነበር ታገኙታላችሁ ማለት ነው። ይህ ፕሮፋይል የሚለው ጋር እንገባለን። ይችት ፕሮፋይል የምትለው ነው ማለት ነው። አሁን ገባን ማለት ነው። ከዛ ቻት ታደርጉታላችሁኝ አያችሁ። ይህው እንደነበር ቁጭ አለ ማለት ነው። ይህው የተጻጻፍ ነው እንደነበር መጣ እና ይህን ይመስላል የዛሬው እና ቤተሰብ ላይክ ሰብስክራይብ እያደረጋችሁ አበራቱኝ እንደምታበራቱኝም ተስፋ አደርጋለሁ እና በጣም ነው የማመሰግነው። ይህን ይመስላል ለዛሬ እያቀረብኩላችሁ